ሰልፍ ሳቦታጅ ማለት ትላለች ፀሐፊዋ። ሰዎች መስራት በሚፈልጉት ነገር ወይ ደግሞ ማድረግ በሚፈልጉት ነገር እና አሁን እያደረጉ ባሉት ነገሮች መካከል ያለው ልዩነት ሰልፍ ሳቦታጅ ብላ ትገልጿለች። ሰዎች የሆነ ማድረግ የሚፈልጉት ነገር አለ ወይ ደግሞ የሆነ መስራት የሚፈልጉት የሆነ ነገር አለ፣ በዚህ በኩል ደግሞ አሁን እየሰሩት ያለ የሆነ ነገር አለ እና እነዚህ ሁለቱ ነገሮች ብዙ ጊዜ አይጣጣም ማለት። ማድረግ የሚፈልጉት ነገር አለ፣ እያደረጉት ያለው ነገር ብዙ ጊዜ እንደሚፈልጉት አይሆን። ይሄኛውን ልዩነት ነው ፀሐፊዋ ሰልፍ ሳቦታጅ ብላ የምትገልጸው። እዚህ ምዕራፍ ጋር ስደርስ አንድ ጊዜ ሪሞሪንግ የሚባለው ፈላስፋ የተናገረው ነገር አይምሮይ ላይ መጣ። ምን አለ? አንቲል ዩ ሜክ ዘ አንኮንሸስ ኮንሸስ ኢት ዊል ዳይሬክት ዩር ላይፍ ኤንድ ዩ ዊል ኮል ኢት ፌት የሚል አይነት ሀሳብ ተናግሯል። ምን ማለት ነው? ባለማስተዋል የምታደርጉትን ነገር እስክታስተውሉ ድረስ ህይወታችሁን ይቆጣጠራል፣ እናንተም እጣፈንታይ ነው ብላችሁ ታስባላችሁ። የሚል አይነት ሀሳብ አንስቶ ሁለተኛ የቱ ጋናችሁ ብላ ጠይቃችኋለች ጽፊ። እነዚህ ሁለት ሚዛን ላይ ያስቀምጣችሁ የመጀመሪያ ኦነርሺፕ ጋናችሁ ወይስ ቪክተም ሁድ ሜንታሊቲ ጋናችሁ? እነዚህ ሁለቱ ነገሮች የተለያዩ እንደሆነ ትናገራል። ምን ማለት ነው? የመጀመሪያው ለምሳሌ ኦነርሺፕ ትላለች። ኦነርሺፕ ማለት ምንም ነገር ሰርታችሁ ጥሩም ይሁን መጥፎ የባለቤትነት ስሜት መውሰድ ማለት፣ ጥሩ ይሁን መጥፎ ይሁን፣ ጥሩ ከሆነ ሙገሳ የሚገባው በቃ አሪፍ ሰርተናል ጥሩ ሰርተናል ማለት ነው። መጥፎም ከሆነ ግን የኔ ችግር ነው እኔ ኃላፊነት ወስዳለሁ የሚል አሳሰብ ነው ኦነርሺፕ የምትለው ጻፊ። በዚህኛው ሳይት ደግሞ ቪክተም ሁድ ሜንታሊቲ አለ። በጣም ብዙ ሰዎችን እያጠቃ ያለ በሽታ ብላ የምትገልጸው ጻፊ ምንድን ነው ይሄ ደግሞ ካላችሁ ችግር ብላችሁ ለምጠቅሱት ለእያንዳንዱ ነገር እናንተ ተበድላችኋል፣ ሁኔታ በድላችኋል፣ የተወለዳችሁበት ሀገር በድሏችኋል፣ ቤተሰቦቻችሁ በድሏችኋል፣ በቃ እናንተ እንዲታዘንላችሁ ትፈልጋላችሁ ቪክትም ናችሁ የተጎዳችሁ ናችሁ። ሰላም ደህና ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ይህ እንግዲህ የዚህ ዓመት የመጀመሪያው መጽሐፋችን ነው። አሪፍ የሆነ መጽሐፍ ይዤላችሁ መጥቻለው መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራማችን ዳሰሳ እንድናደርገው የመረጥኩት መጽሐፍ በብራያና ዌስት የተጻፈውን ማውንቴን ዝ ዩ የሚለውን መጽሐፍ ነው። ይሄ መጽሐፍ በጣም ብዙዎቻችሁ የጠየቃችሁኝ መጽሐፍ ነው። እውነት ለመናገር መጽሐፉ እንግዲህ ታትሞ ከወጣም በኋላ ገበያ ላይ በጣም ጥሩ እይታ ያገኘ ጥሩ ስምም ያለው መጽሐፍ ነው። ብሪያና ዊስት ታሪፍ አድርገ የጻፈችው መጽሐፍ ነው። ምንድነው የመጽሐፉ ሀሳብ ካላችሁ እንግዲህ ገና ከፈሩ ላይ ትራንስፎርሚንግ ሰልፍ ሳቦታጅ ኢንቱ ሰልፍ ማስትሪ ብላ ገና ከፈሩ ላይ ትጽፏለች። እና የዚህ መጽሐፍ ሀሳብ ሰዎች እንዴት ነው ከሰልፍ ሳቦታጅ ወደ ሰልፍ ማስትሪ መግባት የሚችሉት የሚሉትን ሀሳቦች ነው። እንግዲህ ጠቅለል አድርጋ በተለያዩ ምዕራፎች የተለያዩ ሀሳቦችን እያነሳች የምታብራራው ምንድን ነው ብራያን አውይስ እዚህ መጽሐፍ ላይ ልትነግረን የፈለገችው ሀሳብ። እስኪ ወደ መጽሐፉ ሀሳብ እንደው ቀጥታ ልግባላችሁ። የመጽሐፉን ሀሳብ ወይ ደግሞ የጻፊዋን ሀሳብ በደንብ መረዳት ከፈለጋችሁ እስኪ በሶስት ቦታ ከፍለን እንየው። እነዚህ ሶስት ነገሮች ላይ ትኩረት የሚያደርግ ሀሳብ ነው ይሄ መጽሐፍ ምንድን ነው። እስኪ ከመጀመሪያው ልጀምርላችሁ። የመጀመሪያው ሀሳብ እዝ ሰልፍ ሳቦታዥ ማለት ምን ማለት ነው ከሚለው ሀሳብ እንጀምር። እንግዲህ ፀሐፊዋን አጠቃላይ ሀሳቧን ስትመሰረት የምትመሰረተው እዚህ ላይ ነው። ይሄኛውን ትርጉም ካላወቅን ነው ወይ ደግሞ በሷ አገላለጽ ሰልፍ ሳቦታዥ ማለት ምን ማለት ነው የሚለውን ሀሳብ ካልተረዳን ከዛ በኋላ ያሉትን ሀሳቦች መግለጽ አስቸጋሪ ነው። ምክንያቱም ከዚህ ወደ ሌላኛው ወደ ሰልፍ ማሰሪ ወደሚባለው ሀሳብ እንድንገባ ስለሆነ ፀሐፊዋ መጽሐፉን የጻፈችው ሰልፍ ሳቦታዥ ማለት ትላለች፣ ፀሐፊዋ ሰዎች መስራት በሚፈልጉት ነገር ወይ ደግሞ ማድረግ በሚፈልጉት ነገር እና አሁን እያደረጉ ባሉት ነገሮች መካከል ያለው ልዩነት ሰልፍ ሳውታዥ ብላ ትገልጿለች። ምን ማለት ነው? ሰዎች የሆነ ማድረግ የሚፈልጉት ነገር አለ ወይ ደግሞ የሆነ መስራት የሚፈልጉት የሆነ ነገር አለ። በዚህ በኩል ደግሞ አሁን እየሰሩት ያለ የሆነ ነገር አለ እና እነዚህ ሁለቱ ነገሮች ብዙ ጊዜ ሰዎች አይጣጣም ማለት፣ ማድረግ የሚፈልጉት ነገር አለ፣ እያደረጉት ያለው ነገር ብዙ ጊዜ እንደሚፈልጉት አይሆንም። ይሄኛው ልዩነት ነው ፀሐፊዋ ሰልፍ ሳቦታጅ ብላ የምትገልጸው ሰዎች የሆን ነገር ማድረግ ፈልገው የሚያደርጉት ነገር የተለያየ ሲሆን በቀለቀለል ባለ አገላለጽ እና ጸሐፊዋ እንግዲህ ብዙ ሰዎች የሆን ነገር መጀመር ፈልገው የሆን ነገር መስራት ፈልገው ለምንድነው መጨረሻ ላይ የሚወድቁት ካላችሁ፣ ብዙ ጊዜ እንደ ትግል ብለን የምናነሳቸው ሀሳቦች ውስጥ አይደለም፣ ከውጭ የሆኑ ትግሎች ናቸው። የፋይናንስ ችግር ከውጭ ነው። የሆን ነገር አጣን ስንል ከውጭ ነው። ብዙ ጊዜ እንደ ምክንያት የምናነሳቸው ነገሮች ከውጭ የመጡ ናቸው። ጻፊዋ ግን በየትኛውም ዘርፍ ላይ ገብቶ ስኬታማ የሆነ ነገር መስራት ከተፈለገ አንድ ማሸነፍ ያለብን አካል አለ ትላለች ይሄ አካል የሆነ አጠገባችን ያለ ነገር አለ ገበያውም አይደለም አክቹሊ ጻፊዋ አንድ ማሸነፍ አለብን ብላ የምትጽፈው አካል ራሳችንን ነው ይሄ ዊን ማድረግ አለብን የምትለው ለዚህ ነው መጽሐፉ ርዕሱን ስታዩ ዘ ማውንቴን ኢዝ ዩ የምትለው መውጣት ያለብን አካል ይሄ ነው ብላ ትገልጸዋለች ለምንድን ነው ይህ ሰልፍ ሳቦታዥ ከሚባለው አሳሰብ መውጣት ያለብን ብላችሁ ከጠየቃችኋት ጻፊዋ አንድ ነገር ከመናገር ትጀምራለች። ይሄን ሐሳብ እንግዲህ ስታሰፋው በመጀመሪያ ለምንድን ነው እዚህ ስሜት ውስጥ ምንገባ ወይ ደግሞ ሰልፍ ሳቦታጅ የሚባለው ነገር ውስጥ ለምንድን ነው ምንገባ የሚለውን ሐሳብ መመለስ አለበት። ምክንያቱም ምክንያቱም ስትሰሙት አሁን እንደምናወራው በቃ የምፈልገው ሌላ የማደርገው ሌላ ብለን እንደምናስበው ኔጌቲቭ የሆነ ነገር አይደለም። ምክንያቱም ስትሰሙት እንደው ይሄማ ጥሩ ነው ብላችሁ እንድት አድማየን እንድታደርጉት ወይ ደግሞ ቦታ እንድትሰጡት የሚያደርጋችሁ ምክንያት ያለው ጻፊዋ ምን ትላለች፣ ሰዎች በባህሪያችን የለመድነውን ነገር መልቀቅ አንፈልግም። ወይ ደግሞ እስከ ዛሬ ድረስ የተለማመድናቸውን አድርገናቸው ውጤታቸውን ያየናቸውን የትኛውንም ነገሮች መድገም ነው እንጂ ሌላ ለየት ያለ ነገር አንፈልግም። በጣም በሚገርማችሁ ሁኔታ አንዳንድ ጊዜ የምናውቀው ችግር ይሻለናል ከማናውቀው መልካም ነገር የምናውቀው መከራ ይሻለናል ከማናውቀው ሰላም። ለምን? ምክንያቱም ሰርቫይቭ ያደረግነው እንዲህ ነው። ሰዎች በነዚህ ዓመታት ውስጥ ማለፍ የቻለው እነዚህ ነገሮች እየጠቀም ነው። ምንድን ይጠቀም ካላችሁ፣ ለምሳሌ ሁለት ነገር ልጠቅስላችሁ ይ ከዚህ በፊት በጣም ብዙ ሰዎች የተቀበሉትን ሀሳብ አንድ ላይ ተቀብለን ሰርቫይቭ አድርገናል የሚል አይነት ሀሳብ አውርቼላችሁ ነበር። ምን ማለት ነው? በጣም ብዙ ሰዎች የተቀበሉትን ሀሳብ እነንትና ሲያደርጉት ካየን እኛም እናደረገዋለን። ለምን ካላችሁ ምክንያቱም ውጤቱን እናውቀዋለን። የሆኑ ሰዎች ሞክረው ከተሳካላቸው የሆኑ ሰዎች ሞክረው በዛው ሰርቫይቭ ካደረጉ እኛም ሰው እንግዲህ ኮንሽስ አይደለም፣ በነገራችን ላይ የምናደረገው በማስተዋል አይደለም። ሳናስተውላቸው የምናደረጋቸው ነገሮች ናቸው። በህይወት ለመቀጠል ብዙ የተቀበለውን እንቀበላለን ብሶ ሞክሮ የተሳካለትም ብሶ ሞክሮ ያመለጠበት እናደርጋለን። እንደዚህ ብሎ ወደ እኛም ስታመጡት እኛም ከዚህ በፊት ሞክረናቸው ጥሩ የሆኑ ውጤት ያላቸውን ነገሮች ጥሩ ብቻ አይደለም በነገራችን ላይ መጥፎ እንኳን ቢሆኑ ቢያንስ መጨረሻቸውን የምናውቃቸውን ነገሮች ኮፒ ለማድረግ እንሞክራለን ትላለች። ይጻፍ በሌላ ቋንቋም አለው። ሰዎች ለምንድነው ሰልፍ ሳቢታዥ የሚባለው ስሜት ውስጥ የሚገቡት ካላችሁ፣ ሰዎች ከዚህ በፊት የለመዱት የሆነ ነገር አለ ጥሩ የሚሆን መጥፎ ያንን ለቀው ወደ ሌላ ቦታ ሂድ ማለት ፈልጋችሁ አይደለም በነገራችሁ ላይ ፈልገን አይደለም። አንኮንሺየስሊ የለመድነውን ሁኔታ ላለመልቀቅ ራሳችን ከራሳችን ጋር እንታገላለን። በፀሐፊው አገላለጽ ኮንሽስ የሚባለው የአይምሯችን ክፍል ሰብኮንሽስ ከሚባለው የአይምሯችን ክፍል ጋር ይፎካከራል ወይ ደግሞ ይጣላል ትላለች። ኮንሽስ ወይ ደግሞ ንቁ የሚባለው የአይምሯችን ክፍል አዲስ ነገር መስራት ይፈልጋል። የተለየ ነገር ማምጣት ይፈልጋል። ከተለመደ ውጭ የሆነች ነገር መሞከር ይፈልጋል። አንኮንሽስ ወይ ደግሞ ሰብኮንሽስ የምትባለው አይምሮ ክፍል ግን ትናንትና የለመድኩትን ብቻ ነው የምፈልገው አሁን የምትለኝን ነገር መጨረሻውን ስለማላውቀው ትላንትና ጋር ውሰደኝ ይላል። ጥሩ የሚሆን መጥፎ በነገራችን ላይ ይሄ እዚህ ሀሳብ ሊያስምሩ እና ለምንድነው ሰዎች ሰልፍ ሳቦታዥ ውስጥ የሚገቡት? እውነት ነው፣ የምንፈልገውን ነገር አንዳንድ ጊዜ እንደምንፈልገው እንዳንሆን ሊያደርገን ይችላል። ግን ይሄኛው ነገር ከዚህ በፊት ያሉትን ነገሮች እንድናልፍረድ ትሆናል። እንግዲህ ኢቮሉሽን ቲዮሪ ነመኑ አትመኖ ባላቅም፣ ግን በኢቮሉሽን ቲዮሪ መሰረት ሰዎች ሰርቫይቭ ያደረግነው የሆኑ የሆኑ ሰዎች የሞከሩትን ነገር ኮፒ ኮፒ ኮፒ እያደረግን ኮሚኒቲ ፈጥረን ነው እንግዲህ እየተባዛን ከዛ የዳርዊን ቲዎሪ ይመጣል ሰርቫይቫል ኦፍ ፊተስት የሚባለው ከዛ በኋላ ነው፣ እንግዲህ በዚህ ልክ የሰፋ ነው። ስለዚህ ሰልፍ ሳቦታጅ የሚባለ ነገር ምንጩ ስታዩት መጥፎ አይደለም። ሰልፍ ፕሮቴክሽን ነው። ራሳችንን ፕሮቴክት ለማድረግ ነው የምንሞክረው። ግን ለውጥ የሚባል ነገር ደግሞ እንዳይመጣ አዲስ ነገር ደግሞ ይሄ ከተለመደው ወጣ ያል ነገር እንዳናመጣ እኛ ጋር ላሉ ችግሮች መፍትሄ እንዳናመጣ ደግሞ የሚይዘን ደግሞ የራሱ የሆነ ሳይድ ኢፌክት አለ ወይ ደግሞ መልካም ጎን እንዳለ ሁሉ መጥፎ ደግሞ የሆኑ ጎን አለው። ስለዚህ ጻፊዋ ምንትላለች በተቻለን መጠን መልካም የሆነውን ነገር መውሰድ ጥሩ ነው፣ ግን ይህንን ደግሞ ስሜት ማሸነፍ ካልቻለን ምንፈልገው ቦታ ላይ መድረስ አንችልም፣ አዲስ ነገር ለመስራት እንቸገራለን። ጸሐፊዋ ይሄ ሴልፍ ሳቦታጅ የሚባል ነገር ለእነዚህ ሶስት ትልልቅ ተያያዥ በሽታዎች ልበላቸው እንግዲህ ላገላለጽ፣ ለእነዚህ ሶስት ትልቅ ተያያዥ በሽታዎች ያጋልጠናል ትላለች። ለምሳሌ የመጀመሪያው ወደ ኔጌቲቪቲ ባያስ ይወስደናል የሚል ሀሳብ ታነሳለች። ኔጌቲቪቲ ባያስ ማለት ከተለመደ ውጭ ወጣ ያለ ነገር ልታደርጉ ስትሉ አይምሯችሁ ውስጥ ፈረንጆች ሆ ሳመሳለች ወርስ ኬስ ሴናሪዮ እንድታስቡ ያደርጉታል። ወይ ደግሞ አንድ ነገር ምን ሊሆን ይችላል እንዲ በሆንስ ብላቸዋል። እንዲ በሆንስ፣ ባጣስ፣ እንዲ ባረግስ፣ ኔጌቲቭ የሆነውን ወይ ደግሞ አሉታዊ የሆነውን ጎን ብቻ እንድታየው ያደርጋችሁና ከተለመደው ውጭ እንዳታደርጉ አይምሯችሁ፣ ራሱ ሌላ አይደለም ራሳቸው አይምሯችሁ አንኮንሽስ የሚባለው አይምሯችሁ ክፍል ራሱ ይይዛቸዋል። ኔጌቲቪቲ ባያስ የሚለው የምትለው ጻፊ ነው። ከተለመደ ውጪ ሲሆን አይ እንዲ በሆንስ እንዲ ባጣስ እንድትሉ ያደርጋችሁ። ሌላኛው ኮንፈርሜሽን ባያስ ውስጥ ይከታችኋል የሚል አይነት ሀሳብም ታነሳለች። ኮንፈርሜሽን ባያስ ማለት ይህን ሀሳብ ከዚህ በፊት አንስችው አውቃለሁ። ኮንፈርሜሽን ባያስ ማለት ሰዎች ታውቃላችሁ፣ ብዙ ጊዜ መጀመሪያ የተለያዩ ነገሮች አይተን ሰምተን እንወስናለን። ከዚያ በኋላ ከውጪ የምንሰማቸውን ምክንያቶች እኛ ከወሰንነው ውሳኔ ጋር እንዲመጣጠን አድርገን እንሰባብራቸዋለን። ብዙ ጊዜ እንዲህ እናደርጋለን። ለምሳሌ አንዳንድ ሰው እኔ በቃ ዛሬ እንትን ስለሆነ ቀኔ አይደለም የሚል አይነት ሰው ገጥማችሁ ከሆነ አላውቅም፣ እንደ ምሳሌ ላንሳው። እኔ ሮብ ቀኔ አይደለም፣ በቃ ሮብ ዕለት የሆነ ችግር አለብኝ ይላል። የሚገርማችሁ ነገር ሮብ ዕለት የፈለገ ያህል አሪፍ ነገር ቢመጣ በቃ ሙሉ ቀን እንኳን ሰላም ቢሆንና መንገድ ላይ ቢያደናቅፈው በቃ እድል ነው ይላል። ለምን? ኮንፈርሜሽን ባያስ ነው። ቀድሞ ስለ ሮብ የሆነ ነገር ወስኗል። ሮብ ዕለት የሚፈጠሩትን ሁሉንም ነገሮች ከዚህ ዲክሽነሪ አንጻር እንዲተረጉም ያደርጋል። ኮንፈርሜሽን ባያስ ማለት ነው ቀድመን የወሰነው ሀሳብ ከዛ ጋር እንዲመጣጠን ውጭ ያለውን ነገር የምንሰባብረው ሂደት ነው። እንግዲህ ኮንፈርሜሽን ባያስ ለዚህ ያጋልጠናል ትላለች። ሌላኛው ስታተስ ኮ ባያስ ትለዋለች። ስታተስ ኮ ባያስ ማለት ብዙ ሰዎች የተቀበሉትን ፖፑላር የሚባለው ሀሳብ አለ አይደል? ማህበረሰብ ውስጥ ብዙ ሰዎች እውነት ነው ብሎ የሚያስብ እውነት ይሁን አይሁን፣ ግን አብዛኛው ሰው ከተቀበለው እኛም መቀበል አለብን የሚል አይነት አሳሰብ ነው። ስለዚህ የሆነ ለወጣ ያለ ነገር ልታደርጉ ውስጥ እኔ የእውነት ይሄ ነገር ቢሳካ የእውነት ይሄ ነገር ቢያዋጣ እንትን አይሞክረውም ነበር እንድትሉ ያደርጋቸዋል። አሁን ጥሩ መጥፎ ሳይድ ብቻ አይደለም ጥሩ ሳይድ አለው ምላችሁ ለዚህ ነው፣ ሁለቱንም ሳይድ ማየትና ሁለቱንም ሳይድ ማመጣጠን አስፈላጊ ነው። ጥሩ የሆነው እንወስዳለን፣ ግን ደግሞ ይሄኛውን ስሜት ስታዩት የምትፈልጉትን ነገር እንዳትሆኑ ያደርጋቸዋል። በቃ አካባቢው እንደፈለገ እናንተ ላይ ዲክቴት እንዲያደረግ ወይ ደግሞ እንደፈለገ እንዲገዛችሁ መንገድ ይፈጥራል። ሰልፍ ሰብተች ስለዚህ ለውጥ የሚባል ነገር እንዲመጣ ትላለች ጸሐፊዋ፣ ከዚህኛው ስሜት መውጣት አለብን ወይ ደግሞ ከዚህ ሰልፍ ሳቦቴጅ ከሚባለው ስሜት መውጣት እንዳለብን ትናገራለች። እንደው እንደ እንትን ልንገራችሁ፣ እነዚያ ተያዥ በሽታ አልኳቸው አይደል? ሰልፍ ሳቦቴጅ እንግዲህ እንደ በሽታ ይውልኝ እና ሰልፍ ሳቦቴጅ የሚባለው በሽታ ያለበት ሰው ወይ ደግሞ በእንደዚህ አይነት ነገር የተጠቃ ሰው ምን አይነት ምልክቶች አሉት? በሽታ ካለ ምልክት መኖር አለበት አይደል? ጸሐፊዋ እንደ ምልክት የምታነሳቸው የተወሰኑ ነገሮች አሉ። እንደው ትንሽ ነገር ልበላችሁ፣ ለምሳሌ የመጀመሪያ ጸሐፊው ጸሐፊዋ ፕሮክራስቲኔሽን የሚል ሀሳብ ታነሳለች። ፕሮክራስቲኔሽን ማለት አንድን ነገር በኋላ አደርጓለው ብላችሁ የምታውቅ ሆኖ አላውቅም። በቃ አሁን ማድረግ እየቻላችሁ ጊዜ አላችሁ፣ አቅም አላችሁ፣ አይ ዝም ብዬ በኋላ ላርገው፣ በኋላም ሲመጣ አይ በኋላ ላርገው፣ አይ በኋላ ላርገው። ይሄ አንድ ነገር መሰራት ባለበት ሰዓት እንዳትሰሩ የሚያደርጋችሁ የሚያሰንፋችሁ ነገር ማለት ፕሮክራስቲኔሽን ትለዋለች ጻፊዋ። ይሄ ራሱ አንደኛ የሰልፍ ሳቦተጅ ምልክት ነው ብላ ትገልጸዋለች። ለምንድን ነው እንዲህ ብለሽ የገለጽሽው ካላችኋት፣ ጻፊያ ምን ትላለች? ፕሮክራስቲኔሽን ማለት ሾርት ተርም አሁን በዚህ ሰዓት የተመቸኝን ኮንፈርት ዞናችን አይደል፣ አሁን በዚህ ሰዓት የተመቸኝን ነገር በኋላ መልካም ነገር እንኳን ሊያመጣልኝ ቢችል ይሄን መልቀቅ አልፈልግም። ለምን በቃ ተመችቶኛል። አይምሮ ይህንን ያውቀዋል፣ ይህንን ለምዶታል። ከዚህ ወጥቶ ሌላ ነገር መስራት ስለማይፈልግ ምቾቴ ውስጥ ይዘኛል። ይሄኛው አንደኛው ምልክት ብላ የምትገልጸው ሀሳብ ነው። ሌላኛው ኦቨርቲንኪንግ የሚል ሀሳብ ጻፊያ ታነሳለች። ኦቨር ቲንኪንግ ወይ ከመጠን ያለፈ ሀሳብ ከልክ ያለፈ ጭንቀት ብላችሁ ልትይዙ ትችላላችሁ። በአማርኛው ኦቨር ቲንኪንግ እንዴት ነው ከዚህ ጋር የሚገናኘው ካላችሁ፣ አንዳንድ ጊዜ ምን ይሆናል መሰላችሁ፣ አንድ ነገር መስራት እየፈለጋችሁ መስራት እየቻላችሁ እንዳትሰሩ ሽባም የሚያደርጋችሁ ሌላ ነገር አይደለም የራሳችሁ ሀሳብ። የሆን ነገር ለመስራት ከመነሳት ይልቅ በቃ ሀሳባችሁ ራሱ እንዴት ነው ጠልፎ ይይዛችኋል፣ እንዳትንቀሳቀሱ ያደርጋችኋል። ለምን የሆን ነገር መስራት ስታስቡ እንዲህ ቢሆንስ፣ እንደዚህ ቢወጣስ፣ እንትና እንዲህ ቢልስ ሀሳብ ራሱ እንዴት ሀሳባችሁ ራሱ ሽባ ያደርጋችኋል፣ እንዳትንቀሳቀሱ ያደርጋችኋል። ኦቨርቲንኪንግ አንደኛ የዚህ ምልክት ነው ትላለች። ትቀጥላለች ፐርፌክሽኒዝም የሚል ሀሳብ ታወራለች። ይሄ ፐርፌክሽኒስት የሆኑ ሰዎች አሏል፣ ምንም ነገር ፐርፌክት ካልሆነ አልሰራም የሚሉ አይነት ሰዎች። ይሄ የፐርፌክሽኒስት አሳሰብ በነገራችን ላይ በራሱ መጥፎ አይደለም ጥሩ ነው። ግን ይህ አሳሰብ የሚጠቅመው ሰው እየሰራ ላለ ሰው ነው። ስራ ላይ ከሆናችሁ ይጠቅማችኋል። ነገሮችን ተጠቀቃችሁ እንድትሰሩ ይረዳችኋል። ሳትሰሩ ግን ይሄ ፐርፌክሽኒስት ነኝ እኔ ነገር ሰላም ካልሆነ እንደምፈልገው ካልሆነ እንዴት ነው አልጀምርም የምትሉ አይነት ሰዎች ከሆናችሁ ይሄ ለስንፍና ይዳርጋችኋል። ለምን? ምክንያቱም ፐርፌክት የሚባል ሁኔታ የለም፣ አይፈጠርም፣ ሊኖርም አይችልም። ስለዚህ እንዴት ነው እየጠበቃችሁት ጊዜ እየጠበቃችሁ እየጠበቃችሁ ነገሮች እስኪስተካከሉ እየጠበቃችሁ ከምንም ሳትሆኑ ትቀራላችሁ እና ጻፊዋ ሰልፍ ሳቦታጅ የሚባለው ነገር እንደነዚህ አይነት ምልክቶች ይታዩበታል ብላ ትገልጻለች። እሺ ዓላማችን ሰልፍ ሳቦታዥ ማለት ማለት ነው የሚለውን ማወቅ አይደለም አይደል? እሱን ማወቅ ፈልገን አይደለም ይሄን መጽሐፍ ያነበበ። ጻፊዋ ከዚህ የምንወጣበትን መንገድ በአራት ቦታ ከፍላ አስቀምጣለች። ሁለተኛ መነግራችሁ እንዴት ነው ከእንዴት ከዚህ ከሰልፍ ሳቦታዥ ስሜት ወደ ሰልፍ ማስተሪ መምጣት እንችላለን የሚሉትን ሐሳቦች ላንሳላችሁ። ጻፊዋ ከዚህ ስሜት ከሰልፍ ሳቦታዥ ወደ ሰልፍ ማስተሪ ለመግባት የመጀመሪያ ያስፈልጋል የምትለው ነገር አዌርነስ የሚል ሀሳብ ታነሳለች። ወይ ደግሞ ሰልፍ አዌርነስ ብላችሁም ልትገልጹ ትችላላችሁ። እዚህ ምራፍ ጋር ስደርስ፣ አንድ ጊዜ ታዋቂው ፈላስፋ ካርል ዮንግ የሚባለው ፈላስፋ የተናገረው ነገር አይምሮዬ ላይ መጣ። ምን አለ? አንቲል ዩ ሜክ ዘ አንኮንሸስ ኮንሸስ ኢት ዊል ዳይሬክት ዮር ላይፍ ኤንድ ዩ ዊል ኮል ኢት ፌት የሚል አይነት ሀሳብ ተናግሯል። ምን ማለት ነው? ባለማስተዋል የምታደርጉትን ነገር እስክታስተውሉ ድረስ ህይወታችሁን ይቆጣጠራል እናንተም እጣፈንታይ ነው ብላችሁ ታስባላችሁ። የሚል አይነት ሀሳብ አንስቷል። ምን ማለት ነው አንዳንድ ጊዜ ሰዎች ታውቃላችሁ፣ ሁሉንም ነገር በማስተዋል የምናደርገው ስራ አይደለም። ብዙ ነገሮችን ባለማስተዋል አንኮንሽስሊ ነው የምናደርገው። እና እንደዚህ ባለማስተዋል የምንሰራቸው ስራዎች እኛ እያስተዋልን ስለሆነ ማንሰራቸው እንደት ነው? ሆን ብዬ ያላደርገው ነገር አይደለም። አንኮንሽስሊ ማደርገው ነው ባለማስተዋል ማደርገው ነገር። ስለዚህ ይሄ ነገር ምን ይሆና መሰላችሁ፣ ሳላውቀው ውጤቱን ይቆጣጠራል፣ ህይወቴን ይቆጣጠራል፣ አንዳንድ ነገሮች ላይ ተጽዕኖ ያሳድራል እኔ ግን በማስተዋል እየሰራሁት ስላልሆነ በቃ እጣፈንታይ ነው ወይ ተረግም ያለው ወይ የሆነ እንደዚ አይነት ሀሳቦች እንድታስበው ያረጋ እጣፈንታይ ነው የሚል አይነት ሀሳብ እንድታስበው ያረጋቸዋል ፌት ብሎ የገለጸ ነው። ስለዚህ ባለማስተዋል የምታደርጉትን ነገር እስክታስተውሉ ድረስ ህይወታችሁን ይቆጣጠራል ይላል። እናንተ ስለማታስተውሉት ግን እጣፈንታይ ትሉታላችሁ። እውነታው ቢገለጽ እኛንን እያደረግን ያለነው ግን ስለማናስተውል ለምንድነው ሌላ ሀሳብ ማነሳው? ለዚህ ስሜት የሚዳርገን ሰልፍ ሳቦታጅ ለሚባለው ነገር የሚዳርገን አብዛኞቹ ተግባሮቻችን እኛ ሆን ብለን የምናደርጋቸው ተግባሮች ሲሆን አንኮንሽስ የምናደረጋቸው ነገሮች ናቸው። ስቲል ውጤቱን ይቆጣጠሩታል። ስቲል መሆን ካለ የሆነ ውጪ ያለውን ሁኔታ ይቀርጸዋል፣ ግን ባለማስተዋል ነው ማደርገው። ስለዚህ እዚህ ትግል ውስጥ ከመግባታችሁ በፊት መጀመሪያ ባለማስተዋል የምታደርጉትን ነገር አስተውሎ ለእንደዚህ አይነት ነገር እያጋለጣችሁ ያሉ ነገሮች ምንድን ናቸው? ተረጋግታችሁ እራሳችሁን ለመጠየቅ ሞክሩ። አዌርነስ ብላ የገለጸችው ጻፊያ፣ ይሄን ሐሳብ እንደዚህ አይነት ነገሮችን ትሪገር የሚያደርጉት ነገሮች ምንድን ናቸው? ከለመዳቸዋቸው ውጪ እንዳትወጡ የሚያደርጓቸው ነገሮች ምንድን ናቸው? ቼክ አድርጉ። ለምሳሌ ቼክ ማድረግ ስትጀምሩ፣ ጻፊያ አንደኛ ፓተርኖችን ማየት ትጀምራላችሁ የሚል ሐሳብ ታነሳለች። ፓተርኖች ፓተርን ማለት እንዴት ነው? በተመሳሳይ ሰዓት ወይ በተመሳሳይ ኢንተርቫል ራሱ የሚደግም ነገር አይደል? ብዙ ጊዜ ሰዎች በሆኑ ፓተርኖች ይያዛሉ። የሆነ ነገር ይጀምሩና ከዛ በኋላ ፌል ያደርጋሉ። ለምሳሌ ሰው ላይ የማላከክ ፓተርን ያለበት እንደዚህ አይነት ሰዎች አሉ። አንድ ጊዜ ሶሻል ሚዲያ ላይ ምን የሚል ፖስት አየሁኝ? እንዴት ነው ቆይ ጓደኛ የነበራችሁ ሰዎች ከጓደኞቻችሁ ጋር ስጣሉ እንዴት ነው ሁሉም ጥፋት የኤክሶቻችሁ የሚሆነው የሚል አይነት ፖስት አይቻል። እነዚህ ሰዎች በነገራችን ላይ ጊዜ ነው የሚጠብቁላችሁ። እናንተም ስትለያዩ፣ ከዛ ተረኛ ተወቃሽ ትሆናላችሁ። ፓተርን አለ አንዳንድ ሰው የተለያየ ተቋም ይቀይራል። አንድ ተቋም ቁጭ ቁጭ አይልም፣ በቃ ይገባል፣ ከዛ ከሆነ ሰው ጋር ይጣላል፣ ወይ ካለቃው ጋር ይጣላል፣ ቦታ ይቀይራል። ይሄ ሰው የሆነ ቦታ ይግባ ትንሽ ነው የሚቆየው፣ ተጣልቶ መውጣት ወይቀርም። ፓተርን የሚባለው ይሄ። ስለዚህ የሚደጋገሙ ፓተርኖች ምንድን ናቸው? ራሳችሁን ለማወቅ አንደኛ የሚረዷቸው ነገሮች እነዚህ ናቸው። ምንድን ናቸው እነዚህ? ባለማስተዋል እያደረጋችኋቸው ያላችሁ ግን ደግሞ እየተቆጣጠሯችሁ ያሉት ተግባሮች ምንድን ናቸው? ሁለተኛ የቱ ጋ ናችሁ ብላ ጠይቃችኋለ ጻፊዋ እነዚህ ሁለት ሚዛን ላይ ያስቀምጣችሁ። የመጀመሪያ ኦነርሺፕ ጋ ናችሁ ወይስ ቪክተም ሁድ ሜንታሊቲ ጋ ናችሁ? እነዚህ ሁለቱ ነገሮች የተለያዩ እንደሆነ ትናገራለች። ምን ማለት ነው? እስኪ እንበትነው አይደል የመጀመሪያው ለምሳሌ ኦነርሺፕ ትላለች። ኦነርሺፕ ማለት ምንም ነገር ሰርታችሁ ጥሩም ይሁን መጥፎ የባለቤትነት ስሜት መውሰድ ማለት ጥሩም ይሁን መጥፎም ይሁን ጥሩ ከሆነ ሙገሳ የሚገባው በቃ አሪፍ ሰርተናል ጥሩ ሰርተናል ማለት ነው። መጥፎም ከሆነ ግን የፍራውል ችግር ነው የእኔ ችግር ነው እኔ ኃላፊነት ወስዳለሁ የሚል አሳሰብ ነው ኦነርሺፕ የምትለው ጻፊ። በዚህኛው ሳይድ ደግሞ ቪክተምሁድ ሜንታሊቲ አለ። በጣም ብዙ ሰዎችን እያጠቃ ያለ በሽታ ብላ የምትገልጸው ጻፊ ምንድን ነው ይሄ ደግሞ ካላችሁ ለሁሉም ነገር ችግር ችግር ብላችሁ ለምትጠቅሱት ለእያንዳንዱ ነገር እናንተ ተበድላችኋል፣ ሁኔታ በድላችኋል፣ የተወለዳችሁበት ሀገር በድሏችኋል፣ ቤተሰቦቻችሁ በድሏችኋል። በቃ እናንተ እንዲታዘንላችሁ ትፈልጋላችሁ። ለምን? ቪክቲም ናችሁ፣ የተጎዳችሁ ናችሁ። እንደዚህ አይነት አሳሰብ ያላቸው ሰዎች እንዳሉ ጻፊያ ትናገራለች። ጀምሬ ለምንድነው ፌል ያረግኩት? ጀምሬ ለምንድነው ያቆምኩት? እኔ ኮ ሞክር ያለው ግን ገበያው ግን ያለውበት ሀገር ግን ከሌ ቪክቲም ሁድ ሜንታሊቲ ማለት እሱ ስለዚህ የቱ ጋ ናችሁ? እራሳችሁን ፈትኖ የሚል ሀሳብ ታነሳለች ፀሐፊያ። ምክንያቱም ይሄ ሰልፍ ሳቦቴጅ የሚባለው ነገር የሚወደው ይሄኛው ነው። ቪክትም ሁድን ይወደዋል። የሆነ ነገር ጀምራችሁ ፌል ካደረገ የሆነ ሰው ላይ ጣት መቀሰር፣ ይህ በጣም ከባድ የሆነ አደገኛ የሆነ አሳሰብ እንደሆነ ፀሐፊያ ትናገራለች። የሚሻለው ኦውነርሺፕ ነው፣ ጥሩም ይሆን መጥፎ ኃላፊነት ለመውሰድ መሞከር። ሌላኛው እንደ ምልክት የምታነሳው ነገር ዚ ኢሞሽናል ኢንቴሊጀንስ የሚል ሀሳብ ታነሳለች። ኢሞሽናል ኢንቴሊጀንስ ማለት እንዴት ነው አንዳንድ ሰዎች አይታችሁ ከሆነ እዚህ ምንድን ነው ኩላሊታቸው አካባቢ ጎናቸውን ልበል ጎናቸውን ሲነኩ የሚደነግጡ አይነት ሰዎች አጋጥሟችሁ ከሆነ በቃ ሲነኩ ትሪገር ይሆናሉ። እናንተ እንደዚህ አይነት ሁኔታ ውስጥ እንድትገቡ የሚያደርጓቸው ነገሮች ምንድን ናቸው የሚል ጥያቄ ይጠይቃለች። ለምንድን ነው እንዲህ የምትለው? ምክንያቱም አንዳንድ ጊዜ ሁሉም ቦታ ላይ ፌል አታደርጉ ማር። አንዳንድ ሰው ለምሳሌ ትምህርቱ ላይ ጥሩ ነው ስራው ላይ ግን ፌል ሊያደርግ ይችላል። ከጓደኞቹ ከቤተሰቦቹ ጋር ባለው ሪሌሽንሽፕ ላይ አሪፍ ነገር አሪፍ ቦታ ላይ ሊሆን ይችላል፣ ስራው ላይ ግን ደካማ ሊሆን ይችላል። ደካማ የምትሆኑባቸው ቦታዎች የቱ ጋ ናቸው? እንደዚህ ለእንደዚህ አይነት ስሜት የሚያጋልጣቸው ነገሮች ምንድ ናቸው? እነዛን ስሜቶች ቼክ ለማድረግ ሞክሩ የሚል ሀሳብ ታወራለች። ኢሞሽናል ኢንቴለጀንስ ማለት ብያችሁ ነበር አይደል? በዚህ ላይ እንደውም አንድ መጽሐፍ ዳሰሳ አድርጌያለሁ፣ የዳንኤል ጎልመን ኢሞሽናል ኢንቴለጀንስ ማለት አንድ ሰው የራሱና የሰውን ስሜት የሚያውቅበት ምንድነው ማኔጅ የሚያደርግበት የሚቆጣጠርበትና የሚጠቀምበት ጥበብ ነው ብለን ልንይዘው እንችላለን። እነዚህ ሁለቱ የራሳችሁን የሰውን ስሜት አይደል መጀመሪያ ማወቅ ይጠይቃል። ከዛ መቆጣጠር ያንን ማኔጅ ማድረግ ይጠይቃል። ማኔጅ ካረጋችሁ በኋላ ያንን ስሜት መጠቀም ሞኒታይዝ ማድረግ ወደ ሆነ ነገር መቀየር የመቻል አቅም ነው። ስለዚህ ምን አይነት ስሜቶች ሰልፍ ሳቦታዥ ወደሚባለው ነገር ይዳርጋችኋል፣ ያንን ለማየት ሞክሩ። እንደ የመጨረሻ እዚህ ሀሳብ ባነሳላችሁ ደስ የሚለኝ ሂል ዩር ፓስት የሚል አይነት ሀሳብ ታነሳለች ጻፊያ። ሂል ዩር ፓስት ምን ማለት ነው? አንዳንድ ጊዜ የሆነ ነገር ማድረግ ፈልገን ግን ደግሞ ሳናስበው በፊቱ ለማል በፊቱ ተግባር የምንያዘው ትላለች ጻፊያ። ከዚህ በፊት ያልተፈቱ ትራውማዎች አሉ፣ በህይወት አጋጣሚ የመጡብን ነገሮች። ለምሳሌ አንዳንድ ሰዎች ወንድ የሚጠሉ አይነት ሰዎች አሉ። እነዚህ ሰዎች በቃ አይ ግድ የለም ያለኝን ነገር መቀየር ፈልጋለሁ ይሉና፣ ግን ከዚህ በፊት የሆነ ያልተፈታ ጥያቄ አለ፣ ያልተፈታ የሆነ ትራውማ አለ ከዚያስ ይታገላሉ ግን ደግሞ ተመልሰው እዛ ውስጥ ይወድቃሉ ለምን ያልተፈታ ችግር አለ ሂል ዩር ፓስት የምትለው ይህንን ነው ከትላንታችሁ ጋር ታረቁ የሚል አይነት ሀሳብ ታነሳለች የሆነ ነገር የሚጠሉ አይነት ሰዎች አሉ እዛ ውስጥ እንዲገቡ ያደረጋችሁ የሆነ ነገር አለ እዛ ውስጥ የከተታችሁ ስለዚህ አዌር ሁኑ ምንድን ነው እንደዚህ አይነት ሁኔታ ውስጥ የከተታችሁ ምን አይነት ስሜቶች ምን አይነት ሁኔታዎች ምን አይነት ምላሽ እንድትሰጡ ያደረጋቸዋል ይህንን አዌር መሆን በጣም ትልቅ እንዴት ነው ሚዛኑን የሚደፋ እነዚህ ነው እውነት ለመናገር ከነዚህ አራቱ ሞር ሚዛን የሚደፋ ነው አዌርነስ የሚለው ሀሳብ ስታውቁት መፍትሄ ለመስጠት ቀላል ሁለተኛው ጸሐፊው የምታነሳው ሀሳብ የመጀመሪያ አዌርነስ ነው አልኳችሁ ሁለተኛው ሪፍሬሚንግ ትለዋለች ሪፍሬሚንግ የሚለው ሀሳብ ስር ጸሐፊዋ ኒውሮፕላሲቲ የሚል ሀሳብ ታነሳለች ኒውሮፕላሲቲ ማለት ከዚህ በፊት ይሄን ሀሳብ አውርቻቸዋለሁ ብዬ አስባለሁ ኒውሮፕላሲቲ ማለት አይምሯችን በየጊዜው እንደ ይቀያየራል አይምሯቸውን ውስጥ ኦልሞስት ወደ መቶ ቢሊዮን የሚቆጠሩ ኒውሮኖች አሉ እነዚህ ኒውሮኖች አዲስ እውቀት አዲስ መረጃ ባገኙ ቁጥር ምንድነ ፋይር ያደርጋሉ አይደል አንዳንዱ ይላቀቃል አንዳንዱ ኒውሮን ኮኔክሽን ያደርጋል ኒውሮኖቻችን አክቲቭ ናቸው ኒውሮፕላስቲሲቲ ማለት ይሄ ነው ኒውሮኖቻችን በየጊዜው ይቀያየራሉ ሳፋ ምን ትላለች ኦኬ እነዚህ ኒውሮኖች በየጊዜው የሚቀያየሩ ከሆነ ለምን ለመልካም አንቀይራቸውም ትላለች በነገራችን ላይ የኒውሮን መቀየር ማለት የሀሳሰብ መቀየር ማለት የስሜት መቀየር ማለት ነው ጊዜ ከሰጣችሁ ደግሞ የልማድ መቀየር። ልማድ ሲቀየር ማንነት ይቀየራል። ስለዚህ ሪዋይር አርጉት። መሆን የማትፈልጉትን ነገር ካወቃችሁ በኋላ መሆን የምትፈልጉትን ነገር አምጡት፣ ሪፕሌስ አድርጉት። አንዳንድ ጊዜ በነገራችን ላይ የሆነ ነገር አላደርግም ብሎ ከመታገል ይልቅ ያንን ነገር በሆነ ነገር መቀየር፣ በሆነ ነገር ሪፕሌስ ማድረግ በጣም አስፈላጊ ነው። ምን ማለት ነው? እኔ መጠጣት አልፈልግም ብላችሁ ስታቆሙ ያንን ቢያንስ ሊተካ የሚችል ያቺን ሰዓት ሊሞላላችሁ የሚችል የሆነ ነገር አምጡ። ለስላሳ መጠጣት ሊሆን ውሃ መጠጣት ሊሆን ይችላል። በሆነ ነገር ሪፕሌስ አድርጉት። ከዚህ በፊት የነበረ ወደኋላ የሚይዛቸው የሆነውን ነገር በሆነ ነገር መልካም በሆነ ነገር ተኩት። ያንን ጸሐፊዋ ሪዋይር ትለዋለች። ሶስተኛው አክሽን ነው። እስካሁን ድረስ ያልኳቸው ሁለቱ አይምሮ ላይ ጀምሮ አይምሮ ላይ የሚያልቁ ናቸው። እዚህ ላይ ነው ግን ይሄኛው ብቻ ስለተቀየረ ሌላ ነገር ይቀየራል ማለት አለም ይሄ ከተቀየረ ቀጣይ መምጣት ያለበት ነገር አለ። አክሽን የሚባለው ወይ ደግሞ ተግባር የሚባለው ነገር መምጣት አለበት። ኦኬ ሐሳባችሁን ከቀየራችሁ፣ ሪፕሌስ ካረጋችሁ ቀጣይ ለአይምሯችሁ ንገሩት። ይሄው ለተግባር ዝግጁ ነው፣ ይሄው አዲስ ነገር እያመጣው ነው፣ ይሄው እየሞከርኩ ነው ማለት ጀምሩ። ከኮንፈርት ዞናችሁ ወይ ደግሞ ከለመዳችሁት ነገር ወጣ ያለ ነገር ለመስራት ሞክሩ ማለት። ይሄን በነገራችን ላይ ማድረግ ስትጀምሩ የመጀመሪያ ሰሞን የሆነ ትግል ሊኖር ይችላል። ሬዚስት ልታረጉት ይችላላችሁ። አይምሯችሁ ስላለመደው አይበቃ ይል ይችላል፣ አያለመድኩም ሊል ይችላል። ግን የመጀመሪያው ሰሞን ትግል የምታስፈልገው እዚህ ጋር ነው እንግዲህ። አክሽን ለመውሰድ ሞክሩ። እነዚህ አክሽኖችን መውሰድ ስትጀምሩ ወደ ምን ይመጣል መሰላችሁ? አራተኛ ኤቪደንስ ትላለች። ኤቪደንስ ደግሞ ማለት ያን ነገር እየታገላችሁን ቢሆን ለተወሰነ ጊዜ ማድረግ ስትጀምሩ አይምሯችሁ እየተቀበለው፣ አዲስ ኒውሮኖች ዋይር እያደረጉ አይምሯችሁን ያንን ነገር ወደ ሀቢትነት፣ ወደ ልማድነት እየቀየረ ቀስ በቀስ አዲሱን ማንነት መገንባት ትችላላችሁ፣ ወይ ደግሞ በፀሐፊው አገላለስ ቀስ በቀስ ወደ ሰልፍ ማስትሪ መምጣት ትችላላችሁ ትላለች። ስለዚህ አሁን እነዚህን ሀሳቦች ያዙልኝ። አዋርነስ የመጀመሪያው ነው፣ እወቁት ምንድናቸው እንደዚህ አይነት ሁኔታ ውስጥ የከተቷቸው ነገሮች? ሁለተኛ ሪዋየር እነዛን ተኳቸው፣ ማትፈልጉትን ነገር በመልካም ነገር ተኩት። ሶስተኛ በተግባር አረጋግጡ። ለአይምሯችሁ በቃ አይ ይህን ነገርማ መለወጥ አለብን ካላችሁ ወደ ተግባር መገባት አለብን። ከዚያ አይምሯችሁ ይህን ነገር እውነት እንደሆነ እንዲቀበለው ደጋግማችሁ አድርጉት፣ ሀቢት እስኪሆን ድረስ፣ ልማድ እስኪሆን ድረስ አድርጉት። ያንን ነገር ባለማስተዋል እስክታደርጉ ድረስ፣ አንኮንሽስሊ እስክታደርጉ ድረስ ደጋግማችሁ አድርጉት። ያኔ ሰልፍ ማስተር የሚባለው ሁኔታ ውስጥ ወይም ሰልፍ ማስተሪ የሚባለው ስቴት ውስጥ መግባት ትችላላችሁ። የመጨረሻ የነሳብ አንስል ጨርስ ሰልፍ ማስተሪስ ምንድን ነው? ጻፊያ ምን ትላለች መሰላችሁ? ቃሉን እንደው ስታዩት ሰልፍ ማስተሪ ማለት ራስን ማስተር ማድረግ እንደዛ ይመስላል አይደል? ልክ ነው። ግን ደግሞ እንዴት ነው ሪያሊስቲክ ስትሆኑ፣ እንዴት ነው እውነተኛው ዓለም ላይ ስትመጡ ሙሉ በሙሉ ራሳችሁን ልትቆጣጠሯ አትችሉ። ጻፊያ ምን ትላለች መሰላችሁ? ሰርክሉን ስታጠባ ሰልፍ ማስተሪ ማለት ዙሪያችሁ ያለውን ነገር መቆጣጠር ማለት አይደለም። ሰልፍ ማስተሪ ማለት ራስን የመቆጣጠር አቅም። ከዛም ስታጠባው ደግሞ ሰልፍ ማስተሪ ማለት ሁሉን ሁለንተናችሁን እራሳችሁን ሙሉ በሙሉ መቆጣጠር ትችላላችሁ ማለት አይደለም። ከዛ ይልቅ ሰልፍ ማስተሪ ማለት ትንንሽ የሆኑ ነገሮች እናንተ ህይወት ላይ ተጽዕኖ እያመጡ ያሉትን ትንንሽ ነገሮችን መቀየር የምትችሉበትን አቅም መገንባት ስትችሉ እናንተ ሰልፍ ማስትሪም የሚባለው ስቴት ውስጥ ገብታችኋል የሚል አሳብ ታነሳለች። ስለዚህ ውጭውን መቆጣጠር አይደለም፣ ራሳችሁን ነው። ከራሳችሁ ደግሞ ሙሉ ነገር መቆጣጠር ማለት አይደለም። አንድ ነገር መቀየር፣ ያንን መቀየር ሲጀምሩ ያ ነገር ወደ ሌላ ይመራችኋል። ያንን ሲጨርሱ ወደ ሌላ ይመራችኋል። እና ጸሐፊዋ የምታነሱ ሀሳቤ ነው። ሰልፍ ማስተሪ ማለት ይሄን ማውንቴን መውጣት ማለት ይሄ ነው። አንዱን ማውንቴን ትወጣላችሁ። እንዳልኳችሁ ነው እንግዲህ። አሁን ደ ማውንቴን ኢዝ ዩ ስትል፣ ይሄ ቻሌንጅ፣ የውጭ ቻሌንጅ አይደለም የራሳችሁ ቻሌንጅ ነው ብያችኋለሁ። ለመግቢያው ላይ ራሳችሁ ያለውን ነገር ማስተራርኩት እናንተ ማስተር ስታደርጉት አንደኛውን ለምሳሌ የሆነ ባህሪ ነው፣ ዛሬ ይቀየራችሁት። ይሄ ባህሪ ግን እዛው ጋር አይቆምም፣ ሌላ ደግሞ መቀየር ያለበት ነገር አለ። ተንሰለት ተራራ ሲባል ሰምታችሁ እኮ ነው፣ አላውቅም። እነዚህ ተራሮች እያያዛሉ፣ አንዱን ተራራ ስትወጡ ወደ ሌላ ይመራችኋል። በቃ ይሄ ነው ስታተሱ፣ የሆነ ነገር ትጀምራላችሁ፣ ይሄ ወደ ሌላ ይመራችኋል፣ ያ ወደ ሌላ ይመራችኋል፣ ያ ወደ ሌላ ይመራችኋል። ማን ያውቃል ከአንድ ከሁለት ዓመት በኋላ አሁን ከነበራችሁበት ሁኔታ ሙሉ በሙሉ ተቀይራችሁ ራሳችሁን ልታገኙ እንደምትችሉ ጻፊያ ትናገራለች። መጽሐፉ እንግዲህ ኦቨርኦል አጠቃላይ የሚያወራው ሐሳብ ይሄ ነው። አንድ ሰው እንዴት ከሰልፍ ሳቦታጅ ወደ ሰልፍ ማስትሪ መግባት ይችላል የሚለውን ሐሳብ ትገልጻለች። እንግዲህ ሰልፍ ሳቦታጅ ሰልፍ ሳቦታጅ እያልኩ ከቀላቀልኩባችሁ አንዱን ቃል ለመግለጽ እንግዲህ ፕሮናንሴሽን ሚሳርጌ ከሆነ አላቅም። እንግዲህ ጻፊዋ የምትናገረው ሐሳብ ይሄ ነው። ከዚህ እንዴት ወደ ሰልፍ ማስትሪ መግባት እንችላለን የሚለውን ሐሳብ በዚህ መንገድ ገልጸዋለች። መጽሐፉን እንዴት አያችሁት? የዚህ ዓመት እንደ የመጀመሪያ መጽሐፋችን ነው። እርግጠኛ ነኝ የሆነ ሪሌት እናደርጋለን ብዬ አስባለሁ። የሚጠቅም ሐሳብ የሚያነሳ መጽሐፍ ነው ብዬ አስባለሁ። ስለ መጽሐፉ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ እንድትጽፉልኝ እጠይቃለሁ። ከኔጋ ግን በዚህ ሳምንት የነበረን ቆይታዬን ይመስላል። ቀጣይ ሳምንት በሌላ ሐሳብ በሌላ መጽሐፍ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት ባይ